ጂጂ ኪያ ደራርቱት ሁሉም ኦሮሞ ናቸው። ለእናት አይደለሁም እኔ አማራ ነው። ኦሮሞ የሚባለውን ስም እየተጠየፍኩት እግዚአብሔር ምስክሬ ነው። በጣም ነው የምጠየፈው። እኔ ከማንም አህያ ጋር መደመር አልፈልግም። ከባለጌ ጋር መደመር አልፈልግም። ጂጂ ኦሮሞ ናት እንዳትሉ በመድኃኒዓለም እንደ ከቻላችሁ የኢትዮጵያ ሕዝብ ጂጂ ስትባል ጂጂ ኦሮሞ እንዳትሉ ማጣራት ከፈለጋችሁ ደግሞ ቤተሰቦቼ ኦሮሞች አይደሉ፣ አጣሩ ሂዱ። እኔ አባቴ ጎንደሬ ነው። ጎንደሬ ነው አባቴ። እናቴም አይደለችም ኦሮሞ። ያሳደገች እናት እንጂ እናቴ ሌላ ናት። ጎንደሬ ናት ማለት ትባላለች። እኔ ከፈለጋችሁ አክስቴን አመጣታለሁ። አዲስ አለም ያመስለ ትልቅ ሴት ናት። ግን ነግረውኛል። በዘር ከሄድን ጎንደሬዎችንን እኛ ድሮ ጎንደር መተን ነው ድሮ ተዋልድን እንጂ ጎንደሬ ነሽ ተብያለሁ። እናቴ፣ ትክክለኛ እናቴ ጎንደሬ ናት። ያሳደገችን ግን ኦረማ ናት። እናቴ ማባት ጎንደሬዎች ናቸው። አይስ ጎንደሬዎች ናቸው። ስላሳደገችን ብዬ ነው እንዲህ ስታዩ ነው ጎንደሬ አልመስላችሁም። ሁልጊዜ ነግሮች አልኩ። ያሳደገችን ክርስትና እናቴ ናት ስላችሁ ክርስትና እናቴ ተባልኩትኝ። ያው እንትን ስላላልነ ጎንደሬ ናት እናቴ ናት። ሆቴል ውስጥ የተወለድኩ ልጅ ነኝ አልጋ ስታነጥፍ ነው የወለደችኝ እና ያሳደጉኝ እ ኦሮሞ ሴትዮ ናቸው። የሆቴል ባለቤት ማለት ነው። ወለጋ ሆቴል ውስጥ አልጋ ስታነጥፍ ሰራተኛ ነበረች እናቴ ወለደችኝ። ከአንድ አልጋ ንጣፊ ምንድን ነው የሆነ በሾርት ወለደችኝ። ከዛ በኋላ እ ሴትዮዋ አሳደጉኝ አሳደጉኝ። ከዛ አሁን ነገሩ አቀመቃ አይደለሁም ጥርት ያክል ጎንደሬ ነው። በአባቴም ብናገኝ ጎንደሬ ነው። የሰው ልጅ ማሳደግ ይወዳል ኦሮሞ። ምን ሆነክ ነው? ለምን የራሳቸው ልጆች ሳታሳድጉ ለምን የሰው ልጅ የምታሳድጉ? እናቴ እኮ አሳድጉኝ አውሰዱልኝ አላላቸው። አሁን እኔ እናት አልባ ነው ያደረጋቸው፣ ይዘር አልባ ነው ያደረጋቸው። እራሳችሁ በራሳችሁ ሳትችሉ ምንድን የሰው ልጅ የምታሳድጉት? ስንት መንገድ ላይ የቀሩ ሳያድጉ ያደጉኝ ይመስል ሰውነታቸው ብቻ ያደጉ ከብቶች ናቸው በሙሉ ያሏቸው። መጀመሪያ የራሳችሁ ዘር ላይ ስራ ስሩ። የራሳችሁ ዘር ኦሮሞንን ብለው የወለዳችኋቸው እነዚህ ባለ ልጆቻችሁ ላይ ስራ ስሩና በደንብ አሳድጓቸውና የሰው ልጅ ለምንድን ነው የወሰዳቸው? ይህን አይስ ልጆቻችሁን አሳድጉ በስነስርዓቱ፣ የሰው ልጅ አትሰብስቡ። ከዛ እንትን ትላላችሁ ማንነታችንን ታጣጥታላችሁ። እኔ ግን እናንተ ዘር አይደለም፣ ይቅርታ እድሜን እናንተ ላይ እና ገንዘቤን እናንተ ላይ አስተሳሰብ እናንተ ላይ ስለጨረስኩ አንድ ጎንደሬ ነው። ሰው ሲለብስ አልቀና፣ ሰው ሲያወራ አልቀና፣ ሰው ትልቅ ደረጃ ሲደርስ አልቀና፣ ሰው ሲያመው የሆነ ነገር ሲጎዳ ይሰማኛል። ስለዚህ እናንተ ኦሮሞነን ብላችሁ ያላችሁ ሰዎች እንደዛ ይሰማችሁ ከሆነ እኔ ለምን ተሰማኝ? ስለዚህ እናንተን አደለኝም ማለት ነው። ስለዚህ አታሱኝ። ከዚህ ይባል ኦሮሞ ሳሉ ጅጂፋ ነው ሰሜን ራሱ ለውጠዋል። እናንተ ጎንደሮች እንድትቀበሉ ፈልጌ አይደለም። በነገራችን ላይ እንድትቀበሉ ፈልጌ አይደለም፣ ግን ራሴን ማወቅ ደስብለኛል። ለማንም ስል አይደለም፣ እንደ ራሴ አስወል አለች እናቴ አሁን ፈልጋታለች ለስልት ሌላ ታሪክ ነው። በቃ ሌላ ታሪክ ታሪክ የሆኑ ሰውዬ እኮ ብለውኛል። የሆኑ ሰውዬ የሚያውቁ የሚያውቁ ሰውዬ አሉና ድሮ በልጅነት ዘበኛ ናቸው እዛ ሆቴሉ ማለት ነውና ያ ጣብ ይከታተላሉ። አሁን ካደኩ በኋላ ስንገናኝ እንድገናኝ አይፈልጉም። ከሰውዬው ጋር ወደ ሰፈር ሲሄድ ሳቸው ፈልግሻሉ፣ ልጅ እንዲላሉ ፈልግሻሉ። አንድ ቀን ምነግርሽ ነገር አለ ምናምን እንግዲህ አደጉ አደጉ ወደዛው ወደ ሰፈር ወደ መርካቶ ሲሄድ ጠየቁ። የመርካቶ ሰው ብዙ ያውቃል አሉ። ሰርቀው እንግዲህ ያሳደጉኛል ከሴትዮዋ ላይ ወስደው ከወላጅ ማ ላይ ማለት ነው። ከዛ ሰውዬው ተነስተው ወዴት ነው ወደ ጉለሌ ምናምን ሄዱ። ቤተሰብ ሰርተው ቤት ገዝተው አይደል፣ አላውቅም። ሁሌ ግን ውስጥ ያሉ ሰው ከልጅነት ጀምሮ ምን ይነግሮች ነገር አለ ይሉኛል። እዚህ ፌስቡክ ላይ ድሮ ነው እና እንደ ስለፖለቲካ ፖለቲካ ሳወራ አንዱ በውስጥ በፔጅ ላይ በውስጥ በኩል ሳፈልኝና ይቺ ግን የምርሽ ነው አለ። አባትሽ በህይወት ቢኖር ኖሮ ይነግርሽ ነበራል። አባትሽ ኢትዮጵያዊ ብሎ ነው። እግዚአብሔር እኔ ደምሱ እንዲሁም ስክሪንሾት አረግዋል። አባትሽ እኮ አንድ ቀን እንደዚህ ዘር ውስጥ ገብቶ አያውቅም። ኢትዮጵያዊ ነኝ እያለ ነበር ሲናገር የነበረ። ቢያድግም እነሱ ጋር አባትሽ ቢኖር ይነግርሻል እኔ ከምነግርሽ ብሎ ጠፋ ጠፋ እኔ አሁን እሱ አሁን አሁን እኮ ነው ይመጣልኝ ኦሮሞንን ያልሜን የቤት ሰዎች ያሳደጉኝ፣ ሌላ ሀገር ሄደው ተስማምተው አይኖርም፣ ራሳቸው ምድር ላይ ተስማምተው አይኖርም። ስለዚህ አይዶ ላይክ ዩ ጋይስ እናንተም መሆን አልፈልግም። ጠላታችን ጎንደሬ ነው ትላላችሁ፣ ጠላት እራሳችሁ በእራሳችሁ ጠላቶች ናቸው። ምትቀናሉ ማለት ነው ማትግባቡ። እኔ ሳላውቀው በሌላ ሰው ማንነት አደጉኝ መስሎኝ ማለት ነው። ሰርቀው ሰርቀው እያሳደጉ እኮ ነው፣ በቃ ዝም ብለህ ሰርቀው ያሳድጋሉ። ከዚያ አንግባባ ዲቃላ ማለት እኮ ነው። ብዙ ኦሮሚያ ውስጥ ያደቅን ዲቃላዎች አሉ። እኔ እራሴን አውጥቻለሁ። ኦኬ አም ሶሪ ድሮ ሳላውቃችሁ። ወይ እናንተም ጥፋት አጥፍታችሁ ይሆናል። መቼ እስክን አጥፍታችኋል? በነገራችን ላይ እውነተኛነት ያ የኢህአዴግ ባለስልጣኖች አጥፍታችኋል፣ ጎንደርም ላይ አጥፍታችኋል። አሁን ደግሞ ልጣላ ጎንደሮች ጋር ያር ጎንደርም ላይ ህዝባችሁን ጥሩ አድርጋችሁ አልያዛችሁም። ኦሮሚያም ላይ አሁን እንዳንጣላ ሁኔታውን አዳምጥ። እኔ ግን ጎንደሬ ነው የጠፋባችሁ በኦሮሞ እናት ያደኩኝ ጎንደሬ ያ ማለት ግን አሁን የኦሮሞ እናቴ ያሳደገችኝን ከዳው ማለት አይደለም። በእናትነቷ ለራሷ ጥቅም ብላ ብታሳደገኝ ከእናቴ ለይታ ልጅ ስለሌላት የሰውን እናትና ልጅ ቀይራ ለውጣ፣ ለራሷ ልጅ ስለሌላት ማሳደጓ ጥሩ አይደለም። አሁን የቀረኝ የፊቴን ማስክ አሰረችኝ መለወጥ ብቻ ነው፣ ኦሮሞ ላልመባል አሁን ፊቴን አስገለብጠዋለሁ። ፌስ ሊፍት የሚባል አለ፣ እሱን ለውጥና ተገላገል። አሁን ያቺ ጂጂክያ የለችም። ጌጌ ኪያ የኛ ሂሮ፣ የኛ ፈንገሮ፣ የኛ ተሳዳቢ የሚለ ጨረሰ እራሳቸው ችላቸሁ ኖሮ፣ በእኔ ነገር ምንም ነገር ማናቸው እንድትሰጡ አልፈልግም። ከፖለቲካቸው ከዚህ ከቆሻሻ ፖለቲካቸው ከወጣሁ ሶስት ዓመት ሆነኝ። አሜሪካን ሄድኩኝ። ባይ ባይ። በሰላም ተመራርቀን እኮ ነው የመጣሁት። ግን አይገባቸው። እኔ ድሮም ለተጎዳ ነው ድምፅ የሆንኩት። በጣም እኮራበታለሁ። እግዚአብሔር የሚወደውን ነገር ነው ያልኩት። ድሮም ጓደኞች አማራዎች ናቸው። ምን ላደርግ የኦሮሞ ስም የለኝም። የአባቴም ስም የኦሮሞ ስም አይደለም። እኔ ከባለጌ ጋር አልደለም፣ ከባለጌ ጋር መጠራት አልፈልግም። ከቀናተኛ ጋር መጠራት አልፈልግም። አንጎነል ይ Mmm.